ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የኔ ቻናል ተከታታይ፣ ሰላማችሁ ይዛልኝ በእያላችሁበት ወሳኝ በሆነ መልእክት ወደ እናንተ መጥቻለሁ። ሌላው ነገር ደግሞ ሀይሚን ፖስት ያደረገችው ነገር አለ፣ ስለ እሱ የምነግራችሁ ነገር ይኖራል። ላይክ ሼር አድርጉ። በቅድሚያ ምንድን ነው አሁን ላይ ሀይሚዬ በአብሬሽ ዙሪያ እየተደረገ ያለው ያለፈ ህይወት አለኝ እያለች መታ እያለቃቀሰች ነው የሆነች ልጅ። ያንን እያዩ ደግሞ አንቺን የሚጠሉ ሰዎች የአንቺ ጥላት የሆኑ ሰዎች ያለፈ ነገር አለ እያለ የሆነ ልጅ ትናንትም ስምሽን ሲያጠፋ ነበረ። ይሄ ደግሞ ጅማሬ አይደለም፣ ይሄ ደግሞ መጨረሻ አይደለም፣ ጅማሬ እንጂ። ሌላም ሰው እንደዛ ብሎ መጥቶ ሊያለቃቅስ ይችላል። አይጥ በቀደደ ጅብ ይገባል ይባላል እና እኔ አደራ ልልሽ የምፈልገው ነገር ቢኖር በእርግጥ ለማንም አንች መልስ ሰተሽ አታቂም፣ ማንንም ቦታ ሰተሽ አታቂም። እናቅሻለን፣ ጥንቁቅ ነሽ። አሁንም ቢሆን ማንም የፈለገውን ያክል መጥቶ የፈለገውን ያክል ቢያወራ እና የፈለገውን ያክል አለኝ ያለፈ ታሪክ ምናምን፣ እንደዛ ልጁ እንደቀባጠረው መጥቶ ቢቀባጥር ምንም አይነት ቦታ እንዳሰጪ መልስ እንዳሰጪ። በእርግጥ ቦታ ሰተሽ አታቂም መልስ ሰተሽም አታቂም። ክብርሽን ዝቅ እንዳታደርግ አደራ ማለት ፈልጋለሁኝ። ይህንንም ለአንቺ ሜንሽን አደርጋለሁኝ። ምን መሰለሽ፣ ሰው የሆነ ነገር የሆነ ቦታ መድረስ ሲፈልግ አንዳንድ ሰዎች የሆነ ቦታ መድረስ ሲፈልጉ ለውጥ የሰውን ስም አጥፍቶ ይመስላችኋል። በአጓጉል ነገር ለውጥ ለፍቶ ጥሩ እግር ሆነው እንጂ የሰውን ስም አጥፍቶ አይደለም። አንዳንድ ጊዜ ደግሞ ባለጌ ሰው ሲሆን የሰውን ስም ያጠፋል። ስለዚህ ማንም ሰው ያለፈ ታሪክ አለኝ ብሎ እንደዛ ልጅ መጥቶ እንዳለቃቀሰው መጥቶ ቢያለቅስ መልስ እንዳሰጪ፣ መልስም ሰተሻ አታቂም። እናቅሻለን፣ ጥንቁቅ ነሽ ሀይሚዬ፣ መልስ እንዳሰጪ። እግዚአብሔርን እምላችሁ ውዶች፣ ምን መሰላችሁ አንድ ሰው አንድን አይቶ አንድን ሰው አይቶ ነው ተከትሎ እንዲህ የዚህን ስም ለምን አላጠፋም ለምን በእንደዚህ አይነት መንገድ ህይወቴን አላስተካክልም ብሎ ተጠቃቅሶ ነው ከኋላ የሚመጣላችሁ። ነገር ግን ላላደረጋችሁት ነገር ምንም ቦታ አሰጡም፣ ምንም አይመስላችሁም። እንደዛ ማለት እፈልጋለሁ። ወደ ሌላኛው ፖስቷ ደግሞ አስተማሪ የሆነ ፖስት ፖስት አለኝ። ስለ እሱ ደግሞ እስኪ ትንሽ ልበላችሁ። መራቅን የሚያስተምርህ በጣም የቀረብከው ሰው ነው። እናም ገደብ ወሳኝ ነገር ነው። ገደብ ይኑረን ብላለች። ልክ ናት። ቀማማ ለአንድ ነገር ሰውን መቅረብ ብቻ ሳይሆን ለምናደርገው በህይወታችን ላይ ብዙ ዋጋ የሚያስከፍሉን ነገሮች ሊኖሩ ይችላሉ። ለእነሱ ራሱ ስናደርግ በጥንቃቄ መሆን አለበት። ለሁሉም ነገር ገደብ ያስፈልጋል። ያለ ገደብ የሆኑ ነገሮች ስለሚበላሹ ስለማያምሩ እና ሀይምዬ ልክ ነሽ አንቺ ግን ማንንም መራቅ የለብሽም። እኛም ከአንቺ ርቀልባችን አይኖርም ትላላችሁ እና ያው ቃሉ አስተማሪ ስለሆነ እና ጠቃሚ ስለሆነ ነው፣ እንጂ ይሄ ነገር ደግሞ በእሷ ውስጥ ተፈጥሮ ወይም በእኛ ውስጥ ተፈጥሮ ምናምን አይደለም። በእርግጥ በእርግጥ አብራችሁ የኖራችሁ ቸው ሰዎችም እንድትርቋቸው የሚያደርጓቸው ስህተቶች ይፈጠሩና ሳታስቡ ትርቋቸዋላችሁ። ነገር ግን ስንቀርብ በልክና በመጠን እንዳንጎዳ ማለት ነው። አንድ ጊዜ እንደዚህ ሙሉ ለሙሉ ተቀረብን የሆነ ሰዓት ላይ የሆነ ችግር ሲፈጠር ተዛ ችግር ውስጥ ለመውጣት በጣም ይከብዳል። ለምን አንደኛ ውዴታ አለ፣ ሁለተኛ ነገር ደግሞ ትዝታ የሚባል ነገር አለ። አብራችሁ ያሳለፋችሁት ነገር ምናምን ነገር። ስለዚህ ምንድን ነው የቅማማ መልእክት፣ ሁሉም ነገር በገደብ በመጠኑ ይሁን ነው። ዋው ብያለሁ፣ ቅማማው ማለት ነው። ለማንኛው ውዶቼ ላይክ ሼር አድርጓ፣ ሀሳብ አስተያየት ካለ በኮመንት አስቀምጡ።